ከ30 ቢሊዮን ዶላር በላይ ፈሰስ የተደረገባቸው የኢትዮጵያ መጻኢ እድል የሚወስኑ ናቸው የተባሉ ግዙፍ ፕሮጀክቶች ኢትዮጵያ እየገነባች ነው። በሁለት ዓመታት ፍጻሜውን የሚያገኘው በቅርቡ የተጀመረው ሁለተኛው ምዕራፍ የጋዝ ልማትና የነዳጅ ማጣሪያ ፕሮጀክት አንዱ ነው። ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለሁ 1000 ሜጋዋት ኢነርጂ ከሀያ አራት ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው፣ ኢነርጂ ላይ ኢምፓክት አለው፣ ለብዙ ልማቶች ግብአት ላይ ኢምፓክት አለው። በአፍሪካ ትልቁ አየር መንገድ ይሆናል የተባለለት የቢሾፍቱ አየር መንገድ በአመት ከመቶ ሚሊዮን በላይ ተጓዦችን እንዲያስተናግድ ተደርጎ ይገነባል። ይህም የኢትዮጵያን ኢኮኖሚ በማገዙ ረገድ ሚናው ላቅ ያለ ነው። ከመቶ ሚሊየን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ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 ምርትና ምርታማነትን ለመጨመር ከውጭ ገባ የነበረውን የአፈር ማዳበሪያን በሀገር ውስጥ የማምረት ውጥን ተይዟል። በዚህም 30 ሚሊየን ዩሪያ ይመረትበታል። አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። የኢትዮጵያን ኢኮኖሚ ከፍ የሚያደርጉ እነዚህ ፕሮጀክቶች ለበርካታ ወጣቶች የስራ እድል ይፈጥርላቸዋል። ከጋዝ ነዳጅ፣ ማዳበሪያ፣ ብሾፍቱ ኤርፖርትና ሃውዚንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበውም አያውቁም፣ ተሞክረውም አያውቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም።